ቡና ከዛ ውብ ፈገግታ ጀርባ የደበቀችው ከባድ ሚስጥር ምንድን ነው? እንደ ቆይ ወንድሜ ምን አይነት ሴት ነው? ሊያገባ ጫፍ ላይ ደረሰው። ይሄ ነገርማ መጣራት አለበት። አምራን መኚ ይሄ ሚስጥር ምን እንደሆነ ሳላውቅ አንቺ ወንድሜ ሚስት ሆነሽ እዚህ ቤት አትገቢም።

አሁን ብለህ ነው በዚያን ሰዓት የደወልከው? ቆይ አሁን ከአንተ ጋር እንደምደዋወልከው አውቅም። እንደሚፈጠር አውቃል። በቃ አሁን አታካብቺ። ለነገሩ ዳግም የሰማው ሌላው ላይ ነገረው ይችላል። ቢነግረውም ደግሞ አንቺ የሆነ ነገር ብለሽ ብታሳምኝ ነው። ነገሮችን አንተ እንዳቀለልካቸው ቢቀሉ ኖሮ ጥሩ ነበር፣ ግን አሁን ከዚህ በኋላ አንድ ስህተት ቢያገኝብኝ ከህይወቱ መንቅሮ ነው የሚያስወጣኝ ሁሉ ነገር አልቆኩ ሽማግሌ ልላክ ሁለት ቀን ብቻ ነበርኩ የቀረው ይህንንም ነገር አበላሽተህብኝ ልጅንም አሳጥተህኝ አሁንም ደግሞ ይህንንም ልታበላሽብኝ ነው አምረ ስለ ጽንሱ እኮ ደጋግሜ የቅርሻ ደግሞ እኮ አስቤ ቢያረኩት ነገር አይደል እመነኝ ኤርሚያስ ለዚህ ሁሉ ጥፋት የእጅን እሰጥሀለሁ ህይወቴ እንደዚህ አመሰቃቅለህ ዝም ብዬ አልተወህም እሺ ተረጋጊ እንጂ። አንቺ አሁን ነው ያገባሽ፣ ከዛ ፅንሱ ወደ ውስጥ እንደሌለ ሰቅ፣ ደግሞ ያኔ ከዛ እኔ ቀሪያ ሀብቱን እከፈልሻለሁ ማለት ነው። ብራቮ እናት። አንዴ እኔ ዳግም እንዴት አደርክ? ይህን ያህል በሀሳብ ደግሞ የት ሄደህ ነው? ፊት ግን ልክ አይደለም። ምን ነው፣ በሰላም ነው? ጥሩ ስሜት ላይ አደርገው። ክላሱን ደግሞ ከነገ ጋር አንድ ላይ አድርጌ አስጠናሻለሁ። ምናልባት ማታ ከመሸ ደወልክ ስላልኩ አኩርፈህ ነው እንዴ? አንቺ እኮ ልክ ነበርሽ። እኔ ራሱ ከደውልኩ በኋላ ነው መንሸጡን ያወቅኩት። እና ምን ተፈጥሮ ነው? ይቅርታ ግን ጨቀጨቅኩ። ሰው ዝም ብሎ እንዲሁ ዝም ሲል ስለሚጨንቀኝ እኮ ነው። የሰማሁትን ነገር እንዴት ለሰው መናገር እንዳለብኝ አላውቅም። እኔ የምልሽ ነው አምራንን ታውቂያታለሽ? እንዲያውም ማታ እናንተ ቤት ራት እንደጠራት ነግረኝ ነበር። ቆይ ምን ተፈጥሮ ነው ማለት? ከባድ ነገር ነው እንዴት የተፈጠረው? እንደውም ምንም ባልልሽ ይሻላል። አሁን ግን ሄዳለብኝ። በጣም ይቅርታ

እሺ ዝም ነው እንደዚህ አጣርበሽ ደውለሽ ፈለግሽ ነው ምንድን ነው እባክህ ለይኩን አምራን ጋር ሽማግሌ የመላኩን ነገር እንድትተው ፈልጋለሁ ምን ምን እያልሽ ነው ዝኑ ለመሆኑ ግን የምታወሩኝ ነገር ታውቂያለሽ። ቆይ ለይኩን ነፍሰ ጡር ስለሆነች ብቻ ነው አይደል ልጃችን እሷ እንዳገባ የተገደድነው እሷ ነፍሰ ጡር ስለሆነች ብቻ ሳይሆን እሱ ስለፈለገ ነው እኛ ምንድን ነው ታውቂያለሽ እኔ ይሄ ትዳር እንዳይሳካ ከኔ በላይ የለፋ ሰው ማንም ሲል ለይኩ ጋብቻውን ከመፍቀዳችን ይልቅ ልጃችንን ማሳመን የሚቀለል ይመስለኛል። ለይኩ እኔ እዚች ልጅ ላይ ምንም እምነት እያደረብኝ አይደለ፣ ምንም ደስተኛ አይደለሁም። ቆይ ልጅቷ ላይ እኔ ያላየሁት አንቺ ያይሽው ነገር ምንድን ነው? ለይኩን እኔ በቃ ልጅቷ ምንም ላምናት አልቻልኩም። ውስጤ የሚነግረኝ ልጅቷ አሁንም አታላይና ጭበርባሪ እንደሆነች ነው። ልጅቷ አንድ ጊዜ ዋሽተዋለች ማለት ድጋሜ አትታረም ማለት ነው። አትሳሳት ለይኩን፣ ያደቀውን አመል ሳቀስ አይመለስም ይባላል። ምን ማለት ነው ደግሞ? እሱ እውነቱን ነገርኝ ካልከኝ እኔ ያች ልጅ አሁን ከዛ ኤርሚያስ ከሚባል ልጅ ጋር ያላትን ነገር ያቋረጠች አይመስለኝም። እንደዛማ በፍጹም አታደርግ። እርግጠኛ ነኝ የሆነ ነገርማ አላቸው። እንግዲህ ነው አንድ ጊዜ ሽማግሌዎቹን አዘጋጅቻለሁ፣ አክስቷም ደግሞ የሆነ ዝግጅት ሳታዘጋጅ አትቀርም። ስለዚህ ሽምግልናው መቶ አንችልም። ስለዚህ ልጃችንን አይናችን እያየ እድሜ ልኩን የሚቃጠልበት ትዳር ውስጥ ሲገባ ዝም ብለን እያልከኝ ነው? ከዚህ በፊት ጋብቻው እንዳይሳካ ያልሞከርኩ ይመስልሻል? በቃ ልጆቹ እንዲጋቡ እንፍቀድላቸው። በቃ እንደዚህ ሳታምኑበት ልጅን ሰጠ ማለት ነው። ዝን እስኪ የልጃችንን ፍላጎትናት አንቺ ነው ያስጨነቀሽ። የአምራን እዚህ ቤት ውስጥ መምጣት ከሆነ ከናሆም ጋር ተነጋግረን የራሳቸው ቤት እንዲገዙ እናደርግ። ምን ማለት ነው? እኔ ዝናሽ ክፉ ሴት ነኝ እንዲ ላይኩን? እንኳን የልጄ ልጅ በሆዷ ያዘችን ሴት ይቅርና የማንን መንገደኛ እኮ ቤት ያስጠግቻ አይኖርኩ ሰው ነኝ። ልጆቹ አይገቡ የምትይበት ምንም አይነት ምክንያት የለሽም። ናሁም ደግሞ ከልጅቷ ጋር ፍቅር ይዞታል። እኔ ደግሞ እንደ አባት የመዳር ግዴታ አለን። ስለዚህ ሁሉን ነገር ወስነ ጨርሰሃል ማለት ነው? አዎ ወስኛለሁ። ሽማግሌዎች ይላካሉ። ልጃችንም የመረጣትን ያገባል። ይሄው ነው ላይኩም። አዎ ይሄ እንግዲያውስ፣ እኔ ዝናሽ የማደርገውን አውቃለሁ። አይኔ እያየ ልጄ እሷ ልጅ ሲያገባ ዝም ብያለሁ ያለ ነገርማ እንደዚህ ላግኝሽ ብሎ አያስጨንቀኝም ነበር። እርግጠኛ ነኝ የጠረጠረው ነገር አለ። አዎ አዎ ያንን የተረገመ የስልክ ንግግር በደንብ ሰምቷል። ወይኔ መጣ መጣ መጣ። አምራን ተረጋጊ። ምንም እንዳልተፈጠረ ማስመሰል አለብሽ። ሰላም ነሽ አምራው። እንዲህ እንዴት ነህ? ባለሰሳት ስን ዳግም ባላል አዎ ልክ ነሽ። ዳግም እባላለሁ። የወይዘሮ ዝናሽ የቅርብ ጓደኛ ልጅ እንደሆንክ ናአልነኛ አዎ የጓደኛዋ ልጅ ነው። ግን ቤት ውስጥ እኔና ናሆም እንደ ታላቅና ታናሽምንታዩ እሱን እንኳን አልነገረኝም? ብቻ በእንግድነት እዛ ቤት እየኖርክ እንደሆነ ነው የነገረኝ። ለማንኛውም አሁን ወደ ፈለኩሽ ዋና ጉዳይ መግባት እንችላለን? ይቻላል። ለምንድን ነው በአስቸኳይ እንገናኝ ምገናኝ ብለው የቀጠልከው? ማለቴ እኔ እናንተን ሊያገናኝ የሚችል ነገር ምን ጉዳይ አለ? ማታ ከእራት ፕሮግራሙ ተነስተሽ ኤርሚያስን በስልክ ስታወይ ሰም፣ ስለሱ ነገር ታስረጅኛለሽ። ኤርሚያስ ስለምን ኤርሚያስ ነው የምታወራ? አትቀባጥር እባክህ። እኔ በዛን ሰዓት ከአክስቴ ጋር ነበር እያወራ ያለሁት። ስለማን ኤርሚያስ እንደምታወራ ምንም አላውቅም። ረጋ ከናሁም ውጭ ከሌላ ሰው ጋር ግንኙነት አለሽ እያልክኝ፣ እንዴት ነው ምንደጋጋው? የሰው ነብስ እንዳጠፋም ጭምር ስትነግድ ሰምቻለሁ። ቆይ እንዴት ነው፣ እሱንም ካክስትሽ ጋር ነው ያወራሽው? በፍጹም እኔ እንደዚህ አይነት ነገር አላወራሁም፣ እያልኩ ይሄ ያንተ ፈጠራ ነገ ቤተሰቦችሽ ጋር ሽማግሌ ሊላክ እንደሆነ አውቃለሁ። እኔ ግን የነብስ ግድያን የሚያህል ከባድ ምስጢር ይዘሽ ወንድሜ ስታገቢ ቆሜ አላይሽም። እያልክ ያለው ነገር እኔ ምንም እየገባኝ አይደለም አንቺ እና ኤርሚያስ ናውም ላይ እየተጫወታችሁ ነው እያልኩሽ ነው ያለሁት። ስሚ አሁንም ቢሆን ለናውም ከመንገሬ ቤት ምትነግሪኝ ነገር ካለ ነገር አሁን ገባኝ። ታላቅ ወንድምህ ከኔን የመሰለች ቆንጆ ሊያገባ ስለሆነ የቀን ነው መሰለኝ። ለነገሩ ማታ እራቱ ላይ እኮ እንዴት ስተኝ እንደነበር እያየሁ ነው። ምንድን ነው የምትወሪው? እግርህን ወደ ጭን የሰደስት ነካካኝ ነበር ስልክ ብዬ ሆን ብዬ የተነሳሁትም ካንተ ለመሸሽ ነበር። ይሄን ነገር ለና አሁን ብነግረው ምን የሚፈጠር ይመስላል? ኮኒ ዳግም ነኝ። አንቺን በግሬ ነካሽ? አዎ፣ አንተ ራስ። ይሄን ነገር ለና አሁን ተናግሬ እዛ ቤት በእንግድነት የመቆየት ታይምህን ከማሳጥርብህ የምትናገረውን አስብበት። ቆያንች ሴትዮ ግን ያምሻለን። ሁለታችንም ላለማጣት ብዬ አፌን ዘግቼ ነበር፣ ግን ያንተ አፍ ከተከፈተ የኔም አፍ መከፈቱ አይቀርም። ስትታይ ግን ደህና ሰው ትመስላለህ። አንተ ግን አስመሳይና ሴሰኛ ሰው ነህ። እውነት የሚችልሽ ጤነኛ አይደለች። አምሯል በራስሽ ጊዜ ዙሩን አክረሸዋል። እስኪ ደግሞ የማን እውነት እንደሚያሸንፍ እናያለን።

ከአምራን ጋር እንደተያያዘ ነግረኸኝ ነበር። ቆይ ይህን ያህል ምን ተፈጥሮ ነው? አምራን ማለቴ አምራንና ኤርምያስ ታውቂያለሽ። ይህን ነገር ማጣራት የፈለጉት ለናው ብያለሁ ለጋሽ ሊግ ውስጥ ያ ምስኪን ሰውዬ ይህ ነገር አይገባም። አልገባኝም። ቆይ ምንድን ነው የሰማሁት? ምን እንደሰማሁ ታውቂ አባይ እቺን ከመሰለች ቆንጆ ልጅ ጋር ቢሮ ውስጥ ምን ታደርጋለህ? ባለፈው ኮምፒውተር አስተምራት ወደርኩኝ። ታውቃት፣ ኑሐሚን ትባላለች። ኑሐሚን እባላለሁ። በእውነት የጨረቃ ፍልቃቂ የምትመስል ልጅ ነው ያገኘኸው። የማስተምራት ልጅ ነው ያልኩህ። አባዬ ይቅርታ። እናንተ ውጭ ወጥተህ እናውራ። ምን አጠፋሁ? ልጅ እያጠፋሁት ነገር አለ? ውጭ ወጥተህ እናውራ እያልኩህ እኮ እንደተዋቸው እንጂ አረፍ ይበሉ። ቡና ወይስ ሻይ አያለ ትክክለኛ የእንግዳ አቀባበል ይሄ ነው። ለማንኛውም ምንም አልፈልግም በጣም አመሰግናለሁ። አባዬ ውጭ ነው እያልኩ ቆይ እሺ። ለማንኛውም ስላገኘሽ ደስ ይህ በምስሉ ላይ የምትመለከቱት ግለሰብ ከሸዋሮ ቤት ወይኔ ቤት ያመለጠ ሲሆን ወንጀለኛውን እያያችሁ ወይም ያለበትን የምታውቁ በመጠቆም እንድትተባበሩ ስንል እንጠይቃለን። አዲስ አበባ ፖሊስ ኮሚሽን። ጭራሽ ከእስር ቤት አምልጦ ነው እኛ ቤት የተደበቀው። ይህንን ጉዳይ ልጁ ያውቃል። ምንድን ነው ቆይ አልገባኝም ልጅን እንዳላይ ሊከለክሉኝ ይ ሰውዬ ተናኮላ አይደል? አባዬ፣ አንተ እዚህ ነገር ለምንድን ነው የማልገባው? አንድና ብቸኛ ልጄ እኮ ነው። በቃ አባዬ፣ አሁን ከዚህ በፍጥነት እንደዚህማ አትናገር። እናትህ ከቤት አመናቅቃ ሰወጥ ይታያል። አንተ ደግሞ እንደዚህ በጣም ይቅርታ አባዬ። በቃ ሳይመጣ ፍራሻን አልበቃ ብሎ ወንጀለኛ ነው ቤት ውስጥ የደበቅከው አንተ ማነህ? ምንድን ነህ? ምንድን ናችሁ? ጊዜ ላይ እንደዚህ የመጮህ መብት የለህም። እሺ የአንተ ጉዳይ አላለቀም። እሺ የራስ ለሱ ብዙ የምናጠራው ነገር አለ። ሰለምኑ ምንድነው? ምንድነ ምቀባጠሩ? እስር ቤት አብሮት የመጣ ወንጀለኛ እንደሆነ አላውቅም እያልከኝ ነው? ምን እርግጠኛ ነኝ፣ ያቺ ዝናሽ የነገረችው ሰውዬ ብትከበር ይሻላል። እ እናቴ እንደዚህ የመናገር መብት የለህም። ተደምሮ የአባት ወርቀ ነው ምንድን ነው እስኪ የምን በርቀት ነው አባዬ? በፖሊሲ የተፈለከ ነው። እንደፈራሁት በፖሊሲ የተፈለከ ምን። ይሄ እንዳይፈጠር ነበር ስጋት። ለማንኛውም አትጨነቅም? አትጨለቅ በየትኛውም ሰዓት መተው ሊይዙኝ እችላለሁ። ዋናው ዓላማዬን አሳክቻለሁ። አንተ አይቻለሁ፣ አሁን ደስተኛ ነኝ። በዛ ላይ ስራ ይዘሃል፣ ከእናትም ጋር ነው የምትኖረው። ይህን ካየሁ ከምንም በላይ አልጨነቅም። የእኔ ነገር ተወው። አባይምን ለማለት የሞከርከው የምሉ ሁሉ ይገባል አይደል? ለማንኛውም እጅ ላይ ያሉ እድሎችን በጠቅላላ ተጠቀም። ለማንኛውም ቻው። ወዴት ነው የሚሄደው? በዚህ ሁኔታ አልሰማበትም። እዛው የተከራየበት ቤት እጠብቃለሁ። ለማንኛውም ስራ ስጨርስ ቤት ነው ከዚህ በኋላ ላይ አልፈልግም ስትይኝ ነበር ቆይ ምን ተገኝቶ ነው ካላገኘው ብለሽ ይጥራሽ ጥርጣሬ ነው ዳግም ነፍሰ ገዳይ መሆኑን ሳይደርስበት አይቀርም ነፍሰ ገዳይ ምናደነገትክ አደረነገትክ ነፍሰ ገዳይ አይደለም እንዴ ዳግም ማለት ኦኬ እዛ ነው ነው ቤት የሚኖረው ልጅ ነው ዳግም የሚባለው ማታ ካንተ ጋር በስልክ ሳወራ ሳይሰማኝ አይቀርም ብዬ ካን ነበር ቅድም በአካል አግኝቶ አውርቶኝ ነበር ካንተ ጋር አብሬ እንዳለሁም ሳይጠረጥር አይቀርም ቆይ እሱ ልጅ መቼ ነው ከኔ ነው የሚወርድ ነገሩ አንቺ ተጨነቂ። ምን ማድረግ እንዳለብኝ እኔ ራሴ አውቃለሁ። ምን ልታደርግ ነው? ይልቅ ይሄን ሚስጥር ሚስተር ለናሁም ሳይነግረው ብትጸልይ ነው ይሻለ። ምን ነው እና ናሁም ሌላ ነፍስ ያጠፋው እንዳይመስለው። ሰክተሽ ነው ልጁን እኮ ነው የገደልክበት። እና ታዲያ ለምን ደጀን ገሉ ባል ብለሽ ለምን ከሱ ጋር ታጣቂኝ? እኔ እንድትጠናቀቅ እንጂ እንድትጣላብኝ ያደለም እዚህ የቀጠርኩህ። ስላሰብሽልኝ ግን በጣም አመሰግናለሁ። ለራሴ አስቤ እንጂ ለአንተ አስቤ አይደለም። እሺ፣ ምናልባት ለናሁም ነግሮት ከሆነ መጥቶ አንተን ከጠየቀ እኔን አግኝተኝ እንደማታውቅ ነገረው። ስለዚህ በድጋሚ ሸሪክሽ እንደሆነ እየጋበስሽኝ ነው ማለት ነው። ለማንኛውም ከዚህ በኋላ በስልክም ሆነ በአካልም መገናኘት ለማንችል አውቃለሁ። ወይንም ነገር ደጋግመሽ ብትነግሪኝ አሁን በሰላሙ ከዳግም በመጣጣችሁ እንጂ አሁን ሁሉ ለዛ አይረባ። የስራ መልቀቂያ ደብዳቤ አዘጋጅለት ይና። አሁን ምን ሆኗል? አረባ፣ ከተረጋጋ፣ ዝም ብለሽ ያዘዝኩሽን ብቻ ነው፣ ጥያቄ ጠይቂ። እሺ። ግን ግን እናት እኮ እዚህ ድርጅት ተቀጠርሽው፣ ለምንድን ነው ከኔ ትእዛዝ ለመቀበል ነው። አረብ፣ በቃ ያዘዝኩሽን አርጊያ። ምን አርጓት እኮ አቶ ሊኩን ይህን ጉዳይ ታወቁ ብዬ ነው። በእኔ ድርጅት አባዬ ምን አገባው? አንተም አባትህ እዚህ ድርጅት እንዳላያችሁ አላልኳችሁም ነበር?

ማን ስማ እ ነገር ነገር ሽማግሌ ምትርክላ ዛሬ ከኤርሚያስ ጋር አሸሸ ገዳም እያልችል ልነግርሽ የነበረው ነገር ማታ የራት ግብዣው ላይ ከኤርሚያስ ጋር በስልክ ሲያወሩ ነበር። ነብሰ ገዳይ ስትለውም ሰምቼ። ስለዚህ ለቀቀድጎና ያቺ እንስሳ ሀገር ስለ ተጸጸት መጀመሪያ ስለግድ ይወጣ በራሱ ጉዳይ ላይ ተጨንቅሽ አባይ ሁሉም ቦታ ፎቶ ተለጥፏል። ስለዚህን ከተማ ለቀ መውጣት አለ አንተን ትቼ መሄድ አቃተኝ እኮ አባይ እባክህ ስማኝ እሺ እዚህ መሆን ለሁሉም ሰው ትልቅ አደጋ ነው እባክህ የትም አልሄድም አልኩህ። እኮ እና ፖሊሶች መጥተው እስኪይዙ ልንጠብቅ ነው? እንደዛ ነው የምትለኝ? አንተ አትጨነቅ፣ የሆነ የምደብቅበት ቦታ አላጣ። እሺ፣ ለማንኛውም ከዚህ አካባቢ እንሂድ። እባክህ ስማኝ አባዬ፣ እባክህ የት ነው የምንሄደው? የተከራየነው እዚህ ሰፈር ነው፣ እሱንም ልንለቅ ነው አባዬ። እየሰማኸኝ አይደለም፣ ፎቶ በሁሉም ቦታ ተለጥፏል። ይሁን፣ ጋሽ ሊኮን እንዳይሰሙ ብቻ ጸሎት አድርግ እሺ። ለነገሩ ያናውም ይነግራቸዋል። በፈጣሪስ በቃ በአንተ ምክንያት የዛ ቤት ሰላም እንዳል ይበጠበጣል። ሻውን ተነስ። ምን ሆኖ ነው እንደ አንቺ እያለሽማ ምን ሰላም አለ ደግሞ ሆና ጠፋሽ እህንንም አላውቅም ቤኛ አላውቅም ቤያ እውነት ለይኩን ታስሮ እንደነበረ ነው መታሰሩን ማን ማውቃልሁ ግን ከእስር ቤት አምልጦ የወጣ ወንጀለኛ መሆን አንቺ ታውቂያለሽ እውነቴን ነው ለይኩን እኔ ምንም አውቀው ነገር የለም ስለዚህ ልጁ ነው ማለት ነው በደንብ የሚያውቀው ዳግም ስለዚህ ጉዳይ ምንም የሚያውቀው ነገር የለም። አንቺ ደግሞ ዳግም እንደማ በምን አወቅሽ? በምን አወቅሽ? ደግሞ እኮ ሁሉም ጥፋት አንተ ነው። እኔ ደግሞ ምን አጠፋው? ምን አጠፋው? የአብድ ሰውዬ እዚህ ቤት መቀመጥ የለበትም ብዬ ስል አንተ አይደል እንደ እንግዳ ክቡር ነው ብለህ እንዲቀመጥ ያደረግከው። ከእስር ቤት አምልጦ የወጣ ወንጀለኛ መሆኑን በምን አውቃለሁ? ነፍሰ ገዳይ ቢሆንስ? ሰንበተው፣ ነፍሰ ገዳይ አይደለም ማለቴ። ምናልባትም የተናገረው ነገር እኮ እውነት ሊሆን ይችላል። አልገባኝም። እንዴት ነው ስለሱ እንደዚህ እርግጠኛ ሆነች ለመናገር ይቻልሹ አሁን ደግሞ አምራን ቀረችና፣ የዚህ ቤት አጀንዳ ሰንበት ሆኖ አይደል። እሺ አሁን የት ነው ያለው? ማን ይሄ ወንጀለኛ ሰንበት ሆኗ? ዳግም ቤት ተከራይቶ ከዚህ ቤት እንዳስወጣ አታውቅም እንዴ ጋሚ? ግን እዚህ ቤት ተመልሶ ከመጣ ግን ለኔ ያሳውቂ እና ላይኩን። አሁን ደውለሽ ለፖሊስ ልታስይዘው ነው? ከዛ በፊት ግን ሰውዬው ማን እንዲሆን ማጣራት አለ ወይ። ዳግም ምን አይነት በከራ ውስጥ ነው የከተተኝ ዘንድሮ። እንድን? ማደርገው ውርጅብኝ ነው። እርግጠኛ ነኝ፣ ያ ዳግም እውነቱን ነግሮት ነው እንጂ ያን ነገርማ እንደዚህ ጮኸ ያናገረኝም ነበር። ሰላም አትለኝም እንዴ? ዳግም የነገረኝ ነገር እውነት ነው። ዳግም ደግሞ ማን ነው? በፈጠረሽ አምላክ አሁንም ከሄር የሚያስጋር እኔም በፍጹም ማመን አልችልም። ታዲያ ካላመንክ ከኔ ጋር ምን አስመጣ? ዳግም ደግሞ ያልከው ያ የእናት ጓደኛ ልጅ ያ ዋልጌው ነው። አደ ዋልጌ፣ እንደውም ለእሱ ዋልጌ ብቻ አይበቃውም፣ ስድም ጭምር ነው። ምን እያልሽ ነው? አንቺ ደግሞ እስቲ ቆይ፣ መጀመሪያ እሱ ያለህን ነገር ንገረኝ፣ መስማት ፈልጋለሁ። ነገርኩሽ እኮ ማታ ኤርሚያስ ከተባለ ባለጌ ሰው ጋር በስልክ ስታወሪ እንደነበረ ሰማሁ። እርግጠኛ ነኝ ይሄ ስራ የኑሐሚንም ጭምር ነው። ምንድነው የምትቀባጥሪው? ቆይ ያ ዳግም ከኑሐሚን ጋር ፍቅር እንዳያዙ አታውቅም እንዴ? ምን ምን ነው ደነገጥክ? እኔ እንኳን ቢሮ ውስጥ እንደዚ ሲላላሱ አይቼ ያንተን ያክል እንኳን አልደነገጥኩም። ማን ነገር ነው የምታወሪው? ድሮም ታምናት አለ ብዬ ስለ ኑሐሚን ለአንተ መንገሬ፣ ያው ለአንተ ታማኝ አገልጋይ አይደለች። ወሬ ማስቀየሱን ተይና የምጠይቅሽን ነገር ብቻ መልሽልኝ። አሁንም ከዛ ልጅ ጋር ግንኙነት አላችሁ? የላችሁ በኑሐሚን የተቀነባበረ የዳግም የፈጠራ ወሬ ነው። አልኩህ እኮ ይልቅ ያ ልጅ እያስቸገረኝ ነው። ምን? መጀመሪያ ያንተ ጩኛ መሆኔን ከማወቁ በፊት መንገድ ላይ እያስቸገረኝ ነበር፣ ያንተ ጩኛ መሆኔን ካወቀም በኋላ ማስቸገሩን አላቆምም ነበር። ምታወሬው ግን ላች ራሱ ይታወቅሻል። ማታ በጣም ተሳቅቄ ነበር የራት ግብዣውን የጨረስኩት። ተሳቅቄ ደግሞ ምን ያሳቅሻል? አንዴ በእጁ አንዴ በእግሩ እየነካኝ በጣም ያስጨነቀኝ ነበር። ምን? ወይ ስለዳግም ነው አለም? እያወራሽ ያለሽው ከዛ ሸሽቼ ወደ መጸዳጃ ቤት ሲሆ ተከትሎኝ መጥቶ ነበር። ይቅርታ አንዴ መጸዳጃ ቤት ልሂድ። ወንድ ፈንዳለት። አይ ችግር የለውም። በቃ እኔም ነገ ቢሮ ስለምገባ ገብቼ አረፍልሃለሁ። ሳትጫትሁ ገብቼ ባርክ ይችላል ነው። መልካም የትዳር ዘመን ይበል። መጸዳጃ ቤት ተከትሎኝ ገባ። አብራ እባክሽ የምትነግርኝ ነገር እውነት እንደሆነ ብቻ አስረጅኝ። እውነት ነው አሁን

በቃና አሁን ይሄን ነገር እንቶ፣ እኔ አንተን ትቼ መኖር አልችልም። ይሄው ዳግም ቤተሰቤ ሰበ ባንተ ምክንያት ተበጠበጠ። አሁን ደስ አለህ አይደል? እኔ ቤተሰብሽ አይደለሁ? ንገሪኛ። አባዬ ቤተሰብሽ አይደለም። ብቻ ይሄን ወንጀለኛ አባትን እንደ አሁን አባዬ የምትለው አንቺም የገዛ ልጅሽን በህይወት ጠብቆ ላሳደገልሽ አባት እንደዚህ ነው የምታስብ አላውቅም እኔ ስለ አባት ምንም የማውቀው ነገር የለም። እንግዲያውስ እኔን አታውቂኝም ማለት ነው። አዎ አላውቅህም። ዳግም በዚህ መጠን ቤተሰብ የምትመጠብት ከሆነ አሁንም አላውቅህም። ቢሮ ደውዬ እንደሌ ልትነገር ጋሽ፣ በቃ በእውነት በጣም አዝኝ፣ ባል እስኪ በትክክል ንገረኝ አባቴ የፈጸመው ወንጀል ምንድን ነው? ላይኩን አንቺ ዝም ብዪ። እያናገርኩ ያለሁት እሱን። አባቴ ለእኔ ሲል ነው እስር ቤት የገባሁ ብለህ እያሞኘኝ ነው ነበር አይደል? ሁሉም ነገር እውነት ነበር። አባቴ በእኔ ምክንያት ነው የታሰረው። ለዛው እኔ በሰራሁት ወንጀል? ከዚህ በኋላ ምንም አይቀርም። እኔ በሰራሁት ወንጀል አባቴ ወንጀልኛ ተብሎ እንዲኖር አልፈ ስለዚህ የእጅ የራሴ እጅ እንሰጣለሁ። ዳግም ምን እያደረክ ነው? በፍጹም ይሄንማ ማድረግ የለብህም አባቴ። ከዚህ በኋላ በእኔ ወንጀል እንደዚህ ሲሰቃይ ማየት አልፈልግ። ሁሉም ነገር የኔ ጥፋት ነው። ሁሉንም ነገር ደግሞ እኔ እወጣዋለሁ። ዳግም አይሆንም፣ እባክህ ላይ እኮ አንድ ነገር በለው ይሄን ልጅ